ከእልፍኛ ማልዳ አዳዳኑ ጥበብ ነው ህም የኃጢአት ደዌ ያደቀቀኝ፣ የእርኩሰት መርዝ ያደረቀኝ፣ ከሞት ጋር የተጓደዱ፣ ወደ ሲኦል የወረዱ፣ ኑሮ የሆነብኝ አባጣ ጎርባጣ፣ ለእኔ እንዴት ቀን ወጣ? እንዴትስ ቀን መጣ? ተጠየቅ አንተዬ። መንከራተት እጣ ፈንታይ ጉስቁልና የዕለት ኮታይ። አይደለም መቆም ልችል አወዳደቄ የከፋብኝ የመቃብር ጉድጋድ ሞት የተማሰልኝ። ለተንከራታችሁ ሰው ቀን እንዴት ነው የወጣው? የለም የበደሌ ብዛት የከተተኝ አራንቋ እምባዬ ምግብ ሆኖኝ ደረቴን ምደቃ። እራፊ ጨርቅ ያለበስኩ ጽድቄ መርገም የሆነ እኮ ማና ረማን እርቃኔን የሸፈነ ቆይማልንገር ይሄ ኃጢአት የሚሉት ክፉ ደዌ አርቆ ያስቀረኝ ከአምላክ ህላዌ፣ እርቃኔን ልሸፍን ቅጠል ማገል ደም እድገቴ ሁሉ የሆነብኝ አግድም ብራቴ፣ ብዙ ጠጋኝ ያልተገኘለት እንዴት ነው ለነፍሴ መድኃን የሆነላት? ተው ይቅር፣ እንዴት ያለው ብናኝ ሰው በአይኔ አልሞላ ኃጢአቴ በስቶ የሆነብኝ እንዳለላ እኮ በምን ምክንያት ደም ፈሰሰልኝ እንደ ባዘቶ ጠርቶ እንዳመዳ ይነጻልኝ የለም ዓለም አንገላታኝ በኃጢያቱ አደፍቀኝ ተስፋ እንኳን ሳይኖረኝ ከሞት ጋር አጣብቀኝ በእርኩሰት ገመድ እኔኑ አስራ ነፍሴ እንዳርጋታለች ለጥፋት ለኪሳራ ደግሞ የሸለመችኛ አጎናጸፈችኝ ሸክም በጀርባ የያዝዬ ብድት ጎዳና ሳ በመስቀል ላይ ለሞት ቀኔን ስጠባበቅ እኮ በምን ምክንያት ሊውለበለበልኝ ቻለ የምረት ሰንደቅ ከአመድ የወደቁ ማቅን የለበሱ ፈገግታዬ ጨልሞ ለብቻዬ ያለቀሱ የመኖር ተስፋዬ ተሟጦ የጠፋ አሟሟቴ ደግሞ እጅጉን የከፋ እንዴት ሆኖ ነው በሕይወት ኑር የተባልኩኝ ሕይወትን ያህል ስጦታ በነጻ የተሸለምኩኝ ያለ? የለም በምን ሚዛን ቢለካ እንዴትም ቢሰፈር፣ የሞትን ለማኖር ማን ነው የሚደፍር? እንዴትም ቢታሰብ እንዴትም ቢሰላ፣ ታሪክም ቢጤና ቢኬድ ወደ ኋላ፣ በሞት ተስፋ ማይቆርጥ እስቲ ማንነው ነው ዋረ ማን አወይ፣ እስቲ ይደንቃል፣ አጃይብ ነው መገን ይሄው ነው ሚስጥሩ፣ ወዲ ነው ነገሩ። ሁሉም የተለወጠው በአዲስ ኪዳኑ በግ ለሞተ ህይወትን ሚሰጥ ቸርና ደግ፣ በምረቱ ቢባል እንዲሁም በፍቅሩ ባለጠጋ የሆነ ድንቅ ባሰራሩ፣ ለጠፋሁት ለኔ መገኘት የሆነው በአዲስ ኪዳኑ በግ በክርስቶስ ነው። አቤት አዳዳኑ! በእንጨት ተንጠልጥሎ ሆነ የተረገመ፣ ደሙ ሲፈስልኝ ቁስሌ አገገመ፣ የለም ጭራሹኑ ተፈወሰ በመገረፉ ቁስል ህይወቴ ታደሰ። ይሄን የሰማ ማንስ አምኗል? ቢሆንም ቢሆንም ለእኔ ለምስኪኑ የእግዚአብሔር ክን ተገልጧል። አሜን ነው እንጂ ደዌን ተቀብሎ ህመሜን ተሸከመ ስለ እኔ ተመታ ነፍሴን አከመ። ስለ በደሌ ደቆ ስለ መተላለፌ ቆሰለ። የአዲስ ኪዳን በግ በመስቀል ላይ ይዋለ። አፉን አልከፈተም ተጨነቀ ተሰቃየ። በመስቀል ምጥ ውስጥ ዘላለሜን አየ። አረ ይገርማል እናንተዬ። አሬ ገርማል እናንተዬ በሸላቾቹ ፊት ዝም እንደሚል በግ ምንም ሳይናገር ሀፍረቴን ሊሸሽግ ስለኔ ኃጢአት በፍርድ ተወሰደ። በህያዋ ምድር በጨካኞች ተወገደ። እርቃኔን ሊሸፍን እስከ መጨረሻው እኔን ወደደ። በመስቀል ላይ ሞተልኝ እንደ በግ ታረደ።

እርቃኑን የታየው ለምን ይመስልሃል? ከክፎች ጋር መቃብሮ የተማሰው ለምን ይመስልሃል? ከአመፀኞች ጋር የተቆጠረው ለምን ይመስልሃል? ለሞት ነው ለኛ ሕይወትን ሰጥቷል። አወይ ከአምሮ በላይ ነው የተከፈለልኝ ዋጋ ሊገልጠው አይችልም የትኛውም ጥበብ ተጋ ዓለምን ከፈጠረበት ዓለምን ካበጀበት አምላክ ሰው ሆኖ ሰውን ያዳነበት ጥበቡ ይልቃል እጅጉ ይጠበባል ፈጣሪ በፈጠረው እጅ እንዴት ይገረፋል። ዓለምን ከፈጠረበት ዓለምን ካበጀበት አምላክ ሰው ሆኖ ሰውን ያዳነበት ጥበቡ ይልቃል እጅግ ይጠበባል ፈጣሪ በፈጠረው እጅ እንዴት ይገረፋል። እንዲያ ነው አንተ የጌቴሰማኒው በደም ላብ የታጀበው ጸሎት፣ ከጀርባው ያረፈው የጅራፍ ግርፋት መስቀል ተሸክሞ ጎልጎታ መውጣት በቀራኒዮስ ስቃይ ሲቃ ማሰማት ሆምጣጤ ጠጥቶ አንገትን መድፋት በፈጠረው ፍጡር እንዲያው መገፋት ተፈጸመ ብሎ በመስቀል ላይ መሞት የአምላክ ጥበብ ነው ሰውን ያዳነበት። የለም እንዲ ነው የለም እንደዛ ነው ሞቱ ጥበብ ነው ከጥበቦች የላቀ የሞተ ህይወትን የደረቀ ህይወትን በደሙ ያጸደቀ ጥበብ ነው ሞቱ የምረቱ ማሳያ ጥበቡ ነው ሞቱ የፍቅሩ መለያ ፍጥረትን የጠራበት ወደ ሕይወት ጉያ እንዲያ ነው እንዲያ ነው፣ ዛሬም የሚጠራል ይጮሃል ደሙ፣ ከሞትም መንደር ያወጣል ሕይወትን ለተጠሙ። ፍቅሩ ያው ነው ፈጽሞ አልተለወጠም፣ ያመኑትን ባሪያዎችን ለጅቦች አልሰጠም። ዛሬም ብዙ ነው አላለቀም ምሕረቱ፣ ደጁ አልተዘጋም እርሱን ለጠሩት። ፍቅሩ ያው ነው ፈጽሞ አልተለወጠም፣ ያመኑትን ባሪያዎችን ለሞት አልሰጠም። ዛሬም ብዙ ነው አላለቀም ምሕረቱ፣ ደጁ አልተዘጋም

ብዙ ነው ብዙ ነው ብዙ ነው ምረቱ። ዛሬም ይታደጋል ኢየሱስ በእውነቱ፣ የቀራኒዮ ጀግና የጎልጎታው ንጉስ፣ ስሙ መድኃኔ ዓለም። ለኃጢአተኛውም ይደርስ ከክምን ቢከብድ፣ ና ወደኔ ይልሃል። እኔ ምስክር ነኝ። ቀንበርን ሰብሮ እርሱ ያሳርፋል። የቀራኒዮ ንጉስ የጎልጎታው ጀግና፣ ፍጥረትን ላዳ ነው ለሆነው ገናና። እንዲበሉት እንዲበሉት፣ ምረቱ ብዙ ነው ይቁርተው ብዙ ነው ማዳኑ፣ ብዙ ነው ያዳዳኑ ጥበብ። ማነው የሚደርሰው? እንዲህ ይበሉት ምረቱ ብዙ ነው፣ ምረቱ ብዙ ነው። አምላክ ሰው ሆኖ ነው እኛን የታደገው፣ አምላክ ሰው ሆኖ ነው እኛን የታደገው። ያዳዳኑ ጥበብ ማነው የሚደርሰው? ያዳዳኑ ጥበብ ማነው የሚገልጠው? እንዲህ ይበሉት፣ እንዲህ ይበሉት ምረቱ ብዙ ነው ለዘላለም ነው።